በክልሉ የተከሰተው የሰላም እጦት በዕለት ከዕለት እንቅስቃሴያቸው ላይ ተጽዕኖ ማሳደሩን በምስራቅ ጎጃም ዞን አሚኮ ያነጋገራቸው ነዋሪዎች ተናገሩ። የዞኑ ሰላምና ጸጥታ መምሪያ በበኩሉ ሰላምን ለማረጋገጥ ከማህበረሰቡ ጋር በቅንጅት እየሰራ መሆኑን አስታውቋል። ዘላለም አስፋው አረንዛ ገፊ ሰርዶ ቅልቅል ሻሽ መሰለ ማኛ ሚያበቅል የተባለለት ጎጃም በክልሉ ከአንድ አመት በላይ የዘለቀው የሰላም ጦት ከፈተናቸው አካባቢዎች አንዱ ነው። ወላዶች በሽተኛ እንደ ልቡ በቶ የማይታከምበት ሰዓት ነው። ወደዚያ ወቶ ቤተሰባዊ አመጣቸው ስጋቷ አለ። ተይዞ ታግቶ ወይም ያልብርት አመጣለህ ይባላል። እየተሰቃየ ነው። በቃ እገታዎች አሉ። እንደ ልቡ ሰው ተሰርቶ አይንቀሳቀስም። ንብረትህም ቢኖር ያንተ ማለት አይደለም። በቃ ህዝቡ የሚፈልግ ሰላሙን እጁ ላይ የሚያስገባለት አካል፣ የሚመልስለት አካል ይፈልጋል። ቀደም ሲል ያደመጥናቸው ባለታሪኮች የምስራቅ ጎጃም ዞን ነዋሪዎች ሲሆኑ ግጭቱ በአካባቢው ማህበረሰብ ላይ ስላደረሰው ጫና ያጋሩበትን ሀሳብ ነበር። እነዚህ ነዋሪዎች ግጭቱ ልጆቻቸው ወደ ትምህርት ገበታ እንዳይሄዱ፣ በነጻነት ተዘዋውረው እንዳይሰሩ ከማድረጉም በላይ ለከፋ ሰብአዊና ቁሳዊ ጉዳት መዳረ ማድረጉንም ያነሳሉ። የኑሮ ውድነት አለ፣ ወጥቶ መግባት መንቀሳቀስ እንደፈለገ የለም። እገት አለ። አሁን ሲሄድ ይታገታል፣ አምስት መቶ ሺ ብር አምጣ ይባላል፣ ይከፍላል። መኪና ሲመጣ ቀረጣለሁ ይቀረጣል፣ ይከፍላል፣ ከሚገባው በላይ። ታዲያ የግጭት ምዕራፍ በእርቅና በይቅርታ ተዘግቶ የተረጋጋ ህይወትን መምራትም አጥብቀው ይሻሉ። ለዚህ መሳካት ደግሞ ታጥቀው ወደ ግጭት የገቡ ኃይሎች ወደ ሰላም እንዲመለሱና ውይይትን ቀዳሚ አማራጭ እንዲያደርጉም ይጠይቃሉ። ህዝቡ አሁን ከፍተኛ ስቃይ ላይ ያለ ህዝቡ ነው። ህዝቡ ሰላሙ እንዲመጣለት ይፈልጋል። ሰላሙን እጁ ላይ እንዲገባለት ይፈልጋል። በቃ ስለዚህ መንግስት ለሰላም የዘረጋው እጁ እንዳይታጠፍ፣ አሁንም በዛው ይቀጥል። የታጠቁ ሀይሎችን ልቦና ይስጣቸውና ሀሳባቸውን አቅርበው ወደ ጠረጴዛ ዙሪያ መጥተው ተደራድረው ወደ ሰላማዊ መንገድ ይመጡ። ህዝቡ ሰላም ጠምቶታል። ሰላም ነው የሚፈልግ፣ ጦርነት አይፈልግም። እኔ አሁን በራሴ በኩል ወንድም ቢኖረኝ ወንድሜ ወደ ሰላም እንዲመጣ ማድረግ ይሄ ጥትግል አያዋጣም። ወንድሜ ሌላውም ሰው ደግሞ ልጅ ካለው ተው፣ ልጅ በቃ ተመለሱ፣ ወደ ሀገራቸው ግቡ፣ እኛም በሀገራችን እንኖርበት፣ እንጠበርበት፣ ሌላ ኃይል የለብን፣ ወንድማማቾች ነን፣ ተው ብሎ ምክርና ወደ ሰላም እንዲመጡ ማድረግ ነው ማንኛው የሚጠበቅበት። የምሥራቅ ጎጃም ዞን ሰላምና ጸጥታ መምሪያ ኃላፊ አቶ አበባው በለጠ የዞኑ ማህበረሰብ ለሰላም ያለውን ፍላጎት ለማሳካት እየተሰራ ነው ብለዋል። ማህበረሰቡ ለሰላም እያደረገ ያለው አስተዋጽኦም አበረታች መሆኑን አንስተዋል። ህብረተሰባችን ላይ ተዚህ በፊት የነበረው መደናገር ቁልጭ ብሎ አጥፊውንና ደህናውን ለይቶ በመደናገር ላይ ያለውን ወደ ሰላም እንዲገባ የማድረግ እንቅስቃሴ ያለው ብዙ ወረዳዎች ላይ ማለት ነው። ይህን አጠናክረን እንቀጥላለን። ምክንያት እስካሁን ድረስ አመት ከሰባት ወር ድረስ በልመናም እንደገና ደግሞ ህብረተሰቡ የተደናገረውም ጭምር ለመለየት ብዙ ስራ ተሰርቷል። አሁን ላይ ደርሰናል። እንግዲህ ከዚህ በኋላ ህብረተሰቡ እያለቀሰ መቀጠል ያለበት አይመስለኝም። መምሪያ ኃላፊው የታጠቁ ኃይሎች ሰላማዊ አማራጭን ተቀብለው ወደ ሰላም እንዲመለሱም የዞኑ አስተዳደር ቅድሚያ ሰጦ እየሰራ መሆኑን አስገንዝበዋል። እኛ የምንሰራው በሰላም እጁን እንዲሰጥ ላይና የተደናገረው እንዲገባ ማድረግ ላይ ነው። በሰፊው የምንሰራው ከዚያው ሆን ብሎ የልማት ስራዎች የትምህርት፣ የጤና የግብርና ስራዎች እንዳይሰሩ አሁን ማዳበሪያም ጭምር እንዳይሰራጭ ጭምር የሚንቀሳቀስና ለዚያ ደግሞ አቅዶ መሰረተ ልማት ለማወድ የሚንቀሳቀሱ ሰዎች ላይ አትኩረን የመከላከያ ኃይላችንና የወረዳ የጸጥታ መዋቅሩ በጋራ ተቀናጅቶ እርምጃ የሚወስድ ይሆናል ማለት ነው። በክልሉ ከአንድ ዓመት በላይ የዘለቀው የሰላም እጦት መሻሻል ቢታይበትም ዛሬም ድረስ በነጻነት ተንቀሳቅሰው ህይወትን ለመምራት እንደተቸገሩ ሀሳባቸውን በስልክ ያጋሩን የዞን ነዋሪዎች ገልጸዋል።